ካጠየቅኳት እንደውም ጨምሬ ከፍልሻለሁ አለችኝ። እሺ ያልኩኝ ብሬን እየተቀበልኩ ማስታወቂያ ሰባት ወር ሰራውላት። በዛ የተነሳ ተግባባንና ቤተሰብ ሆን ማለት ነው። ቤተሰብ ሆነን መጨረሻ ላይ ከዳችኝና እንደዚህ ያደረገች እናት የለኝ ማላለችሽም እናቴ ሞታለች ክርስቶስን ምንግዙ ያለው እኮ እኔ ሰው መሆኗን እጠራጠራለሁ እስከ ማለት ደረጃ ነው የደረስኩ። ለምን ለእኔ የነገረች ሌላ፣ የሰማሁት ሌላ ነው። ብቻ እግዚአብሔር ይፍረድ። እዚገንዘባለ እሱልሁእና ይሄ በህግ ደረጃ ተይዘዋል። እና መቼም ቀኑ ቢረዝምም ቢያጥርም ያው ተይዛ መምጣቷ አይቀርም። እና ከመምጣቷ በፊት በህግ ፊት ከመቀበቧ በፊት እንደው መጨመር የሚፈልጉት ነገር፣ ይህን ነገር ሳልናገር በኋላ እሷ ከተናገረች በኋላ ውሸታም እንዳልባል ብለው እንዳይሉ የሚጨምሩት ነገር ነው፣ ህዝብ እንዲሰማ። የሚጨምረው ነገር የለም። ለእኔ ያደረገችው ነገር የለም። የሚጨምረው ነገር የለም። ምን ነው ያማን ነው የሚሉት? ተስፋ ሐረርጌ ነው የሚሉት። ከሶስት ወር በፊት ነው፣ ከሶስት አመት በፊት ሌባ ናት እያልኩ እየነገርኳችሁ አልሰማችሁኝም እያለ ለነሚኪና ለነ ሐቢባ ለናቱ የሚሏል በመሰረት ብሪስቶል የምትባለ እሷ እንኳን ጥሩ ንግግር ነው የምትናገረው። እነሱን ነው የምጨፈጭፋቸው፣ ሌቦች ናችሁ፣ ተያይዛችሁ እናንተ ናችሁ እንዲህ እምታረጉ ያለቻቸው እውነቷ ነው። የት ነበሩ? ሲነግራቸው ያሰውዬ ምን ነው ዝም አሉ? ዱባይ አይደለ እንዲ የነበረችው አብራቸው፣ ተመልሳ ጥፍታ መጣች እንደገና፣ ሀይ ተመልሳ ጠፋች። ምን እያደረጉ ነበር? ጥቅም ተካፋይ አይደሉም ወይ ልትሉ ነው ወይ? እንዲህ ምንድን ነው ይሄ ነገር? አዎ ሰንሰለቱ ብዙ ነው፣ እናቴ ሰንሰለቱ ብዙ ነው። የማናውቀው ሊኖር ይችላል። አዎ ብዙ አሉ፣ ከዱባይም ከባህሬንም አሉ። በእርግጥ ባህሬን ያለችው አይደለም ሀቢባም ያለችው ባህሬን ነው ያለችው እና ትልቅ ክትትል መደረግ አለበት። ግንኙነት እንዳላቸው መቼም በእርግጠኝነት ነው፣ የሆነ ነገር አለ ብዬ አስባለሁ። ይህንን ግን ተጨባጭ የሌለ ነገር ዝም ብለን ማውራት ስለማንችል ወደፊት እንግዲህ እሷ ስትቀርብ እንግዲህ በደንብ ታወራለን። ለዛ ነው ጊፍተሯም የሆነችውም ብዙ ነገርም ስታደርግላት አላካትም ማለች። ለካ ባህሬን ነው የምትኖረው እሷ ባህሬን እየኖረች ነበር ማለት አቢባ ባህሬን እኮ። ታዲያ ዱባይ አይደለችም እንዴ? አይደለችም ከዱባይ ሄዳ ነው ማስታወቂያ እና ጊፍተር የሆነችው። ያቺው ማስታወቂያ ማስታወቂያ በአየር ላይ ነው የሚሰራው ምንም ችግር የለም። ሄዳ ይጠቀቅባትም ሌባ ለሌባ ተሳስበው እና አሁን ትንሽ መረጃ ያገኘ ነው። ከእርሶ ምንድነው መሰሎት? እንግዲህ ባህሪን እንደነበሩና እሷም ባህሪን እንደነበረች ነው ነገር እንዳለ ነው። ተሳስተሃል። ማዘር ኳተር ነበር ነበር ያሉ መጀመሪያ። ልጅ ስኛ ኳተር ነው የምትኖረው አላልኩ ምን ምን ኳተር ነው እሱ ባህሬን ስላለ ነው። ኳተሮች ኖርኩት ባህሬን ኖርኩት ማንም ያገኛል። ማዘርዬ ለአንተ አይደለም ወደዚህ ለልጁ ነው። ሀቢባ ኳተር ነው ስትል የነበረው ሶረ ካለ ውሽዬ እናት ውርዬ ነው የሚሉት ነው ያልኩት። ይቅርታል፣ ችግር የለው። ማዘራ እኔ የምጠይቀውት ጥያቄ አብሬ ነው ቤቴ ትመጣለች፣ አልሽ አለቀሽ ወርቄ ሁሉም ወስዳለች፣ አልሻ አይደለም እሷ ቤት ይሄዳሉ ትሰጠኛለች። ጥያቄ አንድ ብቻ ነው። አይ አጠቃላችሁ እንትን ስለተናገራችሁ እኔን ከዚህም በፊት ታቁኛላችሁ። እኔ አላቀሽም በቃ፣ ይሄን ነው የምፈልገው። ለምን አላቀሽም? ኔ ልጅ ረታውኝ አላቅሽ አላሽ ባባ አንድ ላይ አንድ ናቸው ስላሉ ይሄን እንዲጠራልኝ ስለ አይደለም አንድ ናቸው ስላሉ አይደለም እንዴት እንጂ አንድ ናችሁ ታዲያ፣ እዚህ ስትንጫጩ አብሮ የነበረው ስንጫጫ እና ያ ስንጫጫ ወደ እኛ ስትመጡ። እንዴ ማዘር፣ እርሶዎ አሁን እናት ነዎት፣ ሀቅን ይፈርዳሉና የልጅ ወንሰብ አያቃሉ። አሁን ሚዲያ ላይ ማን ማንጋ እዚህ ካዩት ማን ማንጋ አብራ ትሰራለች እንዲ፣ እርሶ ምልከታ ማን ማንጋ ትሰራለች፣ ማን ማንጋ ትዘርፋለች ብሎ ያስባሉ? እኔ ለእሱ ሳይሆን የውልህ ሚዲያ ቀታልያል ቤቷም እዚህ ስላዩት ነው ገብተዋል አላቃትም፣ አላለ ሁለት ቀን ነው ያየኋት አላለ። ቤቷ ምን ይሰራል? አንድ በል ሁለተኛ ደግሞ ቤት ስትከራይ ለጸጉር ቤት ማስታወቂያ ሲሰሩላት እንደገና ምንድነው ቤት ሲያከራይ የጸጉር ቤቱን ማስታወቂያ የሰራችው ሀቢባ ናት፣ ሚኪ አደለ እንዲ ያመጣት ሀቢባ። ማን ያመጣት? ሚኪ ሚኪ ሚኪ ሚኪ ሚኪ ሚኪ ሚኪ ሚኪ ሚኪ ሚኪ ሚኪ ሚኪ ሚኪ ሚኪ ሚኪ ሚኪ ሚኪ ሚ መልሰው የሁሉ ያስደረጉት እኔ እሺ አንዴ ልጨርስ። እኔ መብረቁ ከዚህ በፊት ሰርቷል አሉ። እኔ መብረቁን ግን ያወቅኩት እሷ ከጠፋች በኋላ ነው። አውቀዋለሁ። መብረቁን ቲክታክ ላይ አየዋለሁ ግን አንድ ቀን ስለ እሷ ሲያወራ ፎቶ አለጥፎ አይቻላቅም፣ ባይኖሮ እኔ አልበላም የመትረፍ እድል ነበረኝ። እንዴት እንደሆነ ባላቅም አላየሁትም። ገብርኤል ማስታወቂያ ደግሞ እኔን የሰራውላት ቁጥሬን አግኝታ ደወለችልኝ። ማስታወቂያ የጸጉር ቤት ስትለኝ እሺ ያልኳት ሄድኩ። ጸጉር ቤቱን አየው፣ ዋጋ ተስማማን። ከጠየኳት እንደውም ጨምሬ ከፍልሻለሁ አለችኝ። እሺ ያልኩኝ ብሬን እየተቀበልኩ ማስታወቂያ ለሰባት ወር ሰራውላት። በዛ የተነሳ በዛ የተነሳ ተግባባንና ቤተሰብ ሆን ማለት ነው። ቤተሰብ ሆነን መጨረሻ ላይ ከዳችኝ እና እንደዚህ ያደረገኝ እና እናት የለኝም አላለችሽም? እናቴ ሞታለች አላለችም? ክርስቶስን እኔ ይሄው በህይወት አለው ይኸው ፍረዱልኝ። ች ቀጣ ፊሌ ባ ከሰማይ ሰይጣን እኔ ሰው መሆኗን እጠራጠራለሁ እስከ ማለት ደረጃ ነው የደረስኩት። ለምን ለእኔ የነገረች ሌላ፣ የሰማሁት ሌላ ነው። ብቻ እግዚአብሔር ይፍረድ ሚኪ ማለት ከዛሬ አንድ አመት ከሁለቱም የክሶፍትወር በፊት ማን ጋር እንደሚተዋወቅ አሁን ሰጥተሽ አላለም። አሁን እናንተ ስትሉ ነው የሰማሁት። ማዘር ናቸው ያሉት እና ሚኪ ጋር ትቀራረቡ ነበር። ምክንያቱም ማይና ኦኬ፣ ልመልስልህ እኔ እና ሚኪ እንደ ማንኛውም ቲክታከር በቲክታክ ላይ እንታዋወቃለን፣ ፎሎ ተመላልሰናል እና የመጀመሪያ መጀመሪያ ጊዜ ዱባይ ሲመጣ ታስታውሳለህ፣ እኔ ገና ያን አዲስ እየፈመስኩ ነበረ እና ሚኪን ለማግኘት ሳራልሀበሻ ሀበሻ ሬስቶራንት ሄጄ አብሬ ፎቶ ቪዲዮ ሰርቻለሁ። ድሮ ማለት ነው፣ አንድ ቀን። ከዛ በኋላ ደግመን አልተገናኘንም። ስልክም ተለዋውጠናል፣ አውርተን አናውቅም። ከዛ ውጭ የሆነ ሰዓት ላይ አውርቼው ነበር፣ ጌም አብረን እንጫወት ብዬ። ከዛ ውጭ ስለ ማሂ ያወራነው ነገር የለም። ግን ማሂ ምን ትለይ ነበር? ሚኪ ልክ እንደ ልጄ ነው ትለይ ነበር፣ ልክ እንደ ልጄ ነው። የዱባዩን ይሄ ታክሲ ያንቺና የእሱ ፎቶ ነው ጎንና ለጎን የሚለጠፈው፣ ሞዴል የምትሆኑት ብላይ ነበር። ከዛ ውጭ እኔ ማሂ እናንትና ያላቸውን ነገር እኔ ነግራኝ አታውቅም። ለሀቅ ከሆነ ማን ነው? ሶስተኛ፣ እኔ ለአንቺ ጥያቄ የምጠይቅሽ ነገር አለ። አርባ ስድስት ሺህ ምናሪያል ተበልቻለሁ ብለሽ ነበር አይደለም? እና አንቺ አሁን አርባ ስድስት ሺህ ተበልተሻል? አንቺ ከዛም በላይ ነው። እርግጠኛ ነሽ ተበልተሻል? ይውልቅ እኔ እርስት አለኝ ሁሉንም ሳይሆን የተወሰነውን እርስት አለኝ። የተወሰነውን መታሁን እኮ ይኸውልሽ ልለያቸው አልቻልም። አሁን አዳምጠኝ፣ አስጨርሰኛ እኔም ተታልዬ ተባልዬ ተበልቼ ነው አስጨርሰኛ። እኔ ነው ተያለች እኮ እውነተኛውን እና ውሸተኛውን ለመለየ ስላልተቻለ አንቺ ደግሞ እንኳን አምሳ አርባ ስድስት ሺህ አይደለም አስር ዶላር እንኳን የተበላብሽ አትመሲም። ከሁኔታሽ ሁሉ ያስታውቃል። ፈገግለምን ራሴ ማጥፋት ነበር ያለቀሱ ሰዎች፣ የተናደዱ ሰዎች ያስታውቃሉ። ሚዲያ ላይ እያለቀሱ እየተመላለሱ ቪዲዮ እየሰሩ ህግ ለህግ ቦታ እየሄዱ አሁን አንቺ እኔ ህግ ጋር ለመሄድ የውል በደፈናው የማይመስል ነገር ይመስለኛል። እኔ ሀሳብ እውነቱን እውነት ነው። በደፈናው የምትፈርድ ከሆነ ማውራት አንችልም። በመጀመሪያ ጠየቀኝ ጥያቄ ክን ልመልስልቅ እሺ ጠየቀኝ። እኔ ርሲት አለኝ የተወሰነውን ርሲት አለኝ። ሌላውን ደግሞ ቤቴ ስትመጣ የነበረ የፖሊስ ካወጣው ወደፊት የቢልዲንግ ካሜራ አለ። ወደ ህግ ሄጃለሁ፣ በህግ ይዣለሁ። ኦልሬዲ ማለት ነው። ግን ግዴታ መበላቴን እንትን ለማለት ወጥቼ ኡኡ እርዱኝ ማለት የለም። ለምንድን ነው ቪዲዮ ያልሰራሽ? እኮ እኔ ምናልባት ትመልስልኛለሽ። እርግጠኛ ነህ ከአካውንቴን አይተሃል ማለቴ

ይሄ በደፈና መፍረድ ነው። በደፈና እየፈረዳችሁ ነው። ሁሉ ነገር የሚኳቋው ታውቃለህ። መጀመሪያ ሂድና አካውንት ሌግባ፣ ግባና ሲቀጥል ደግሞ መክሰስ አለ። መክሰሴ እኔን ጠይቄኝ ፋይል መክሰስ ሚኪ እኮ የሰራው ቪዲዮ እንደማመጣ እኔም እኮ ጠየቀኝ። ልመልስልህ፣ እኔም እኮ ቪዲዮ ሰርቻለሁ። እንደተበላው ግን ወጥቼ ይሄ ከ በእኔ ሰበብ ተበልቷል ልል አልችልም። ምክንያቱም እኔ የተበደርኩት ነው እኔ የምከፍለው ብር ነው። ሲቀጥል ለህግ ነው የሚሄደው። ሶስተኛ ደግሞ ወጥቼ ኡ እርዱኝ ብዬ መፍረጥ የለብኝም ራሴ የገባሁበት ነው፣ ማንንም ሳላማክር ራሴ። ሲቀጥል ደግሞ ስለእኔ መፍረድ የሚችለው መረጃ ሲኖርት ነው። የሆነ ገባግ ሆነ ነገር ማለት ነው። ከፊት ለፊት ያያቸው ብቻ እንዲሁ ተነጃጁ። አዳምጠኝ እንዲሁ በእንትን ይሆናል በሚል የምትነዱ ከሆነ ይሄ ነገር ማብኳካት ነው። እሺ እንደተማረ ሰው ከሆነ ግን ሪል አድርገግ እንትን አድርገግ ማውራት ነው። አለበለዛ እንዲህ ነው በግምት የምትነዳ ከሆነ ያ ነገር ብጥብጥ ነው የሚያደርገው። በግምት አትነዳ። ኦኬ እና ጠይቀኝ። ለጠየቀኝ ደግሞ መለስኩልክ። እኔ ብበላ እንትን ብል ራሴ ነኝ የተጎዳሁት የማንንም ሰው ብር ኑ እና ተበሉ ብዬ አላስበለውም። በአሜሪካኑ ስትለኝ እራሱ እንትን አላልኩም። ማንንም ሰው ኑና አሜሪካ ትሄዳላችሁ ይሄን ያህል ብር አውጡ አላልኩ። ገባ ቀርስ ካልወሰድኩም ግን ራሴ ላደረኩ ደግሞ ራሴ እወጣለሁ። አላስታውቅም ካልኩ ከዚህ በላይ ራሴ በላይ ከፍቼ ልስንሚ መብረቁ ከሶስት ወር በፊት ማስታወቂያ ሰርተው የዚችን ሴት ፎቶ ለጥፎ ሀገር ለሀገር ሲዘዋወር ነበር። አንቺና ሚኪ ግን ይህን ነገር እያወቃችሁ እያወቃችሁ አትበል አትበል አላየሽም አላቅም ገብርኤል ምስክሬ ነው። ልጄኒን ሳይንባቅ ኖሮ እኔ አልበላም ኖሮ አየክ በዚህ ለዚህ ነው በደፈናው አትመራምል በደፈናው ነው ሚዲያ ላይ እንደዚህ አይመቸኝም። ሲጀመር እኔ በአቅ ኖሮ ማለት ነው በአቅ ኖሮ የልጄን ጉሮሮ ይዤ እዚህ ጣጣ ውስጥ ባልገባሁ ልጄ ይኸው ትምህርት